እማናችሁም ሀብታችሁን ማለት ነው። በኋላም እናየዋለን። በዚህም ምስክራችን እሱ እግዚአብሔር ነው። እንኪ እንደምታውቁት መከራ የለባችሁም ብለንም በቃል አላለዘብ ናችሁም አላቆላመጥንም። እውነት ነገርናችሁ እንጂ ሀሰት አልነገርናችሁም። ጣፋጩን መራራ፣ መራራውን ጣፋጭ አላልንም። እውነቱን ነው የነገርን፣ ጣፋጩን ጣፋጭ መራራውን መራራ ይላሉ። የአዲስ ኪዳን ትርጓሜ መምህራን ይህን ክፍል በተረጉሙበት ክፍል እያታለልን ወይም መራራ ጣፋጭ፣ ጨለማ ብርሃን፣ ገደሉን ሜዳ እያስመሰልን አላስተማርንም ብለው ያስቀምጡታል። አንድምታ ትርጓሜው ከሆነ ጀምሮ እንደምታውቁት መከራ የለባችሁም ብለንም በቃልም አላለዘብናችሁም፣ አላደከምናችሁም፣ አላቆላመጥናችሁም አላታለልናችሁም እውነት ነገር ናችሁ እንጂ በኃጢአት ብትኖሩ ትሞታላችሁ ብለን እውነት ነገር ናችሁ እንጂ ክርስቲያን ብትሆኑ ዓለማውያን ነገስታት መከራያ ይጭኑባችኋል ብለን እውነት ነገር ናችኋል እንጂ እያሉ ነው ሐዋርያት ለዛ ነው ቅዱስ ጳውሎስ እያቆላመጥን እንደምታውቁ፣ እያቆላመጥን ከቶ አልተናገርንም እንደምታውቁ አለ። ትምህርቱ ገብቶ ካስተማራቸው በኋላ ነው ይህንን መልዕክት የሚጽፍላቸው። ስለዚህ አስቀድመው ያውቃሉ ምን እንዳስተማራቸው፣ አስቀድመው ያውቃሉ ምን እንዳስተማራቸው። እውነቱን እውነት ሐሰቱን ሐሰት እያለ ነው ሐዋርያ ጳውሎስ ያስተማረ። እሺ እንደምታውቁ እያቆላመጠን ከቶ አልተናገርንም ካለ በኋላ እግዚአብሔርም እንደሚመሰክር እያመካኘን በመጎምጀት አልሰራንም። ምን እያለ ነው? አሁን ቁጥር ስድስት ላይ ነው ያሉት በመጎምጀት አልሰራንም። ይህን ነገር ማወቅ፣ አንድ ነገር ማወቅ አለባችሁ። ሐዋርያው ቅዱስ ጳውሎስ በመጎምጀት አልሰራንም ሲል ከእናንተ ሀብት ፈልገን ገንዘብ ፈልገን ወርቅ ፈልገን ብር ፈልገን አይደለም ያገለገልናችሁ። በነፃ ነው ያገለገልናችሁ። የሚያስጎመጅ ነገር ፈልገን አይደለም ያገለገልናችሁ። ኦኬ። ሀብት አይደለም። ከብታችሁን አልወሰደ ይላል፣ አንድምታ ትርጓሚው እናየዋለን። አልተስገበገብንም። ገንዘባችሁን አልወሰድንም። ንብረታችሁን አልወሰድንም። ሀብታችሁን አልወሰድንም እንዲሁ በነጻ አገለገልናችሁ እንጂ እያለ ነው። ይኸው አባቶቻችን አስተምረናል ብለንም በምክንያት ከብታችሁን አልቀማናችሁም። ከብታችሁን ሲሉ አባቶቻችን ንብረታችሁን ለማለት ነው። ቅዱስ ጳውሎስ በመጎምጀት አልሰራንም ሲል ከብታችሁን አልቀማንምን ማለት ነው። ንብረታችሁን አልወሰድንም ማለት ነው። የተሰሎንቄ መምህራን ስናገለግላችሁ በነፃ ነው። ንብረታችሁን አይተን አይደለም የሚያገለግልን፣ በማድላት አይደለም የሚያገለግልን፣ ሀብታሙንም ደሐውንም እኩል በማየት ገንዘብ ከእናንተ ሳንወስድ ሀብት ከእናንተ ሳንወስድ፣ እከሌ ገንዘብ አለው ብለን ጎምጅተን አይደለም የሚያገለግልን፣ በነፃ ነው ያገለግልን። በነፃ አስተምረናል ብለንም በምክንያት ከብታችሁን አልቀማናችሁም። ለዚህም ምስክራችን እግዚአብሔር ነው። ደግሞ አለ፣ በዚህም ምስክራችን እሱ እግዚአብሔር ነው። ከእግዚአብሔር በላይ ምስክር አድርጎ ሊያቀርብ የሚችለው ማንም የለምና፣ እነሱም ደግሞ ይህን ጠንቅቀው ያውቃሉ። በመጎምጀት ሐዋርያት አላገለግሉም። በማድላት ሐዋርያት አላገለግሉም። ያዕቆብ ምንድን ነው የሚለው ተመልከቱ። አድሎ በእግዚአብሔር ዘንድ እጅጉን የተጠላ ነው። የያዕቆብ መልእክት ተመልከቱ ምዕራፍ ሁለት የሐዋርያው የያዕቆብ መልእክት ምዕራፍ ሁለት ተመልከቱ ምንድን ነው የሚለው እግዚአብሔር ቃል ወንድሞች ሆይ በክብር ጌታ በጌታችን በኢየሱስ ክርስቶስ ያለውን እምነት ለሰው ፊት በማድላት አትያዙ የወርቅ ቀለበት ያደረገና የጌጥ ልብስ የለበሰ ሰው ወደ ጉባኤያችሁ ቢገባ፣ እድፍ ልብስም የለበሰ ድሃ ሰው ደግሞ ቢገባ፣ የጌጥ ልብስ የለበሰውን ተመልክታችሁ አንተስ በዚህ መልካም በመልካም ስፍራ ተቀመጥ ብትሉት፣ ድሃውንም አንተስ ወደዚያ ቁም ወይም ከእግሬ መረገጫ በታች ተቀመጥ ብትሉት፣ እራሳችሁ መለያየታችሁ አይደለምን? ክፉ ሀሳብ ያላችሁ ዳኞች መሆናችሁ አይደለምን? የተወደዳችሁ ወንድሞች ሆይ ስሙ። እግዚአብሔር በእምነት ባለጠጎች እንዲሆኑ ለሚወዱትም ተስፋ ስለ እርሱ የሰጣቸውን መንግስት እንዲወርሱ የዚህን ዓለም ድሆች አልመረጠምን? ምን ይላል ተመልከቱ። አባቶቻችሁ ነው፣ ጴጥሮስ፣ ጳውሎስ እንዴት ባለ ፍቅር እንደሚያገለግሉ ስለዚህ በመጎምጀት አልሰራንም የክርስቶስም ሐዋርያ እንደመሆናችን ልንከብድባችሁ ስንችል ከእናንተ ቢሆን ወይም ከሌሎች ክብርን ከሰው አልፈለግንም ይላል ለምንድን ነው ልንከብድባችሁ ብን ስንችል የሚለው ኦኬ ልንከብድባችሁ ስንችል ያለበት ምክንያት ስሙ በደንብ ሐዋርያት የክርስቶስ ሐዋርያት አባቶቻችን እንደሚያስተምሩን ወንጌል ሰብከው የአገልግሎት ዋጋቸውን መቀበል እንደሚገባቸው ተጽፏል በወንጌል የት ላይ ነው የምናገኘው ማቴዎስ አስር አስር አንድ ሰው ካገለገለ ያገለገለ ሰው የአገልግሎቱን ዋጋ እንዲቀበል ወንጌል ታዛለች ይኸው የማቴዎስ ወንጌል ምዕራፍ አስር አስር እንዲያው ዝም ብዬ እንደማላወራ እንድትረዱ ነው ወንጌል ታዛለች ተመልከቱ አንድ አገልጋይ አገልግሎ ያገለገለበትን ዋጋ እንዲያገኝ ወንጌል ታዛለች፣ አትከለክልም። ይኸው ማቴዎስ ወንጌል ምዕራፍ አስር ቁጥር አስር ማቴዎስ አስር አስር እኔ እያችሁ ምንድን ነው የሚለው ለሰራተኛ ምግቡ ይገባዋልና ይላል። ለሚሰራ ሰው ይበላ ዘንድ ወንጌል ትፈቅዳለች። ለሰራተኛ ምን ተብሎ ተጽፏል? ምግቡ ይገባዋልና። ሰራተኛ ምግቡ ይገባዋልና ይላል ማቴዎስ ወንጌል ምዕራፍ 10 10። ስለዚህ ወንጌል ሰው ከሰራ ይበላ ዘንድ ትፈቅዳለች። አሁን ሐዋርያው ቅዱስ ጳውሎስ ታዲያ ምን እያለ ነው? እዚህ ጋር እንዴ እንረዳው። ሐዋርያት ስራ ምዕራፍ ሁለት ቁጥር ስድስት ላይ በመጎምጀት አልሰራንም። የክርስቶስም ሐዋርያ እንደመሆናችን በመጎምጀት አልሰራንም የሚለውን አይተናል። የክርስቶስም ሐዋርያ እንደመሆናችን ልንከብድባችሁ ስንችል ሲል ምን ማለት ነው? የክርስቶስ ሐዋርያት እንደመሆናችን ልንከብድባችሁ ስንችል ማለት ደሞዝ መቀበል የተገባን ሆኖ ሳለ ኦኬ፣ አገልግለው ዋጋ ሊያገኙ ምግባቸውን ሊቀበሉ የተገባ ነው፣ ወንጌል ትፈቅድላቸዋለች። ለዛ ነው ሐዋርያው ቅዱስ ጳውሎስ ልንከብድባችሁ ስንችል ከእናንተ ቢሆን ከሌሎችም ክብርን ከሰው አልፈለግንም፣ በነፃ ግን አገለገልናችሁ። ኦኬ አገልግለን የአገልግሎታችንን ዋጋ መቀበል የተገባ ቢሆንም እኛ ግን እናንተን በነፃ ነው ያገለገልናችሁ። ልንከብድባችሁ አልፈለግንም፣ አልፈቀድንም እያለ ነው። ኦኬ ያው አባቶቻችን ክርስቶስ የሾመን ሐዋርያት እንደ መሆናችን አንድም ክርስቶስ እንደ ሾመን እንደ ሾማቸው እንደ ሐዋርያት አስተምሮ ዋጋ መብላት ሲገባን አልተቀበልንም። ታገልኩም ላለው አልተቀበልንም። የተገባ እኮ ነው መቀበል እኮ ይችላሉ። ኦኬ ክርስቶስ የሾመን ሐዋርያት እንደመሆናችን አንድም ክርስቶስ እንደሾማቸው እንደ ሐዋርያት አስተምሮ ዋጋ መብላት ሲገባን ይህንን አላደረግንም። ልንከብድባችሁ ኦኬ ልንከብድባችሁ ስንችል ከእናንተ ቢሆን ከሌሎች፣ ክብርን ከሰው አልፈለግንም። ከማናችሁም ገንዘብ አልተቀበልንም። ከማናችሁም ሀብት አልተቀበልንም። ከማናችሁም ከብታችሁን አልቀማናችሁም። ንብረታችሁን አልወሰድንም። ማለት በነፃ አገለገልናችሁ። ግን አገልግለን ለአገልጋይ መብላት የተገባ ነው፣ ይበላ ዘንድ ያገለገለበትን ዋጋ መቀበል የተገባ ቢሆንም በማቴዎስ ወንጌል ምዕራፍ አስር ቁጥር አስር ላይ ወንጌል ብትፈቅድልንም እናንተ ላይ ግን አልከበርንም፣ በነፃ ነው ያገለገልናችሁ እያለ ነው ጳውሎስ። ቁጥር ሰባት እንመልከት። ነገር ግን ሞግዚት የራሷን ልጆች እንደምትንከባከብ በመካከላችሁ የዋሆች ሆነን እንዲሁ እያፈቀርናችሁ የእግዚአብሔርን ወንጌል ለማካፈል ብቻ ሳይሆን የገዛ ነፍሳችንን ደግሞ እናካፍላችሁ ዘንድ በጎ ፈቃዳችን ነበረ ለእኛ የተወደዳችሁ ሆናችሁ ነበርና፣ ይላቸዋል። ምን እያለ ነው? ሞግዚት ልጆቿን ተንከባክባ እንደምታሳድግ። ሞግዚት ምንድን ነው ስራዋ? ልጅ አሳዳጊ ናት። ለልጆች የሚያስፈልጋቸውን ነገር እየሰጠች ወተት ከሆነ ወተት፣ የተመጣጠነ ምግብ ከሆነ የተመጣጠነ ምግብ እየሰጠች እንደምታሳድግ፣ እኛም እንደ ሞግዚት እያፈቀርናችሁ እየተንከባከብናችሁ አሳድግናችሁ በእግዚአብሔር ቃል እያለ ነው። ነገር ግን ሞግዚት የራሷን ልጆች እንደምትንከባከብ ተመልከቱ። በተለይ ነርሲንግ ሆም የምትሰሩ ሰዎች ይህን ታውቃላችሁ። ትልልቅ ሰዎች ነርስ ሆናችሁ ሰዎች ሲወልዱ ልጆች እንዴት አድርጋችሁ ተንከባከባችሁ እንደምታሳድጉ ሞግዚት ሆናችሁ የምትሰሩ ሰዎች ይህን ታውቃላችሁ። እንደ እንቁላል ነው የምታዩት ያንን ልጅ እየተንከባከባችሁ ሲርበው እያበላችሁ ሲጠማው እያጠጣችሁ በፍቅር ነው የምታሳድጉት። ሐዋርያው ጳውሎስም ነገር ግን ሞግዚት የራሷን ልጆች እንደምትንከባከብ በመካከላችሁ የዋሆች ሆነን እንዲሁም እያፈቀርናችሁ የእግዚአብሔርን ወንጌል ለማካፈል ብቻ ሳይሆን የገዛ ነፍሳችንን ደግሞ እናካፍላችሁ ዘንድ በጎ ፈቃዳችን ነበር፣ ለእኛስ የተወደዳችሁ ሆናችሁ ነበርና ይላል። ኦኬ። እንደ ሕፃናት እየተንከባከብናችሁ የሚያስፈልጋችሁን የእግዚአብሔር ቃል እየመገብን የሚያስፈልጋችሁን የእግዚአብሔር ቃል እያጠጣን እያፈቀርናችሁ ተመለከትናችሁ። የራሳችንን ነፍስ እስከ መስጠት ድረስ አፈቀርናችሁ እያለ ነው። ሞት እንኳን ቢገባ ራሳችንን አሳልፈን እስከ መስጠት ድረስ እየተንከባከብን በመካከላችሁ ነበርን እያለ እንዴት ሐዋርያት በተሰሎንቄ ቤተ ክርስቲያን ያሳዩ የነበረውን ፍቅር ሐዋርያው ቅዱስ ጳውሎስ ይነግራቸዋል። የእግዚአብሔርን ወንጌል ለማካፈል ብቻ ሳይሆን የገዛ ነፍሳችንን ደግሞ እናካፍላችሁ ዘንድ በጎ ፈቃዳችን ነበረ። ምንድን ነው እያለ ነው ያለው? አባቶቻችን የሚላሉ የተሰሎንቄ ምእመናን ሐዋርያው ቅዱስ ጳውሎስ ወንጌል ብቻ አይደለም፣ እራሱን አሳልፎ ሰጥቷቸዋል። እራሱን አሳልፎ እስከ መስጠት ድረስ ታምኖ አገልግሏቸዋል። ያንን ነው እየነገራቸው ያለው። ይኸው አባቶቻችን ምንድን ነው ያሉት? ልጆቿን እንደምታሳድግ ሞግዚት ሆነ እንጂ፣ ያቺ ልጆቿን እንደምትወድ እኛም እንወዳችኋለን። ሞግዚት ልጆቿን እንደምትወድ እንወዳችኋለን፣ እናፈቅራችኋለን የሚለው ጳውሎስ ያቺ በወተት በፍትፍት እንድታሳድግ እኛም ወንጌልን እናስተምራችኋለን። ሞግዚት ወተት እያጠጣች ምግብ እያበላች እንደምታሳድግ እኛም ወንጌልን ምግብ የተባለ ወንጌልን እየመገብናችሁ እናስተምራችኋለን፣ እናሳድጋችኋለን እያሳደግናችሁ በመካከላችሁ ነበርን እያለ ነው ጳውሎስ። ወንጌልን አስተምራና አስተምረናችሁ ብቻ የምንቀር ግን አይደለም። ሰውነታችንን ለመከራ አሳልፈን እንሰጣለን እንጂ አያችሁ። ሰውነታችንን ስለ እናንተ ዋጋ እንከፍላለን። ስለናንተ ብንሰደብ ዋጋ እንከፍላለን። ለመከራ ራሳችን አሳልፈን እንሰጣለን እስከ ሞት ድረስ። በሃይማኖት መሰላችሁ ሁላልና ይላል። አባቶች የትርጓሜ አንድምታውን ነው እያየን ያለ ነው። ስለዚህ በምን አይነት ፍቅር እንዳፈቀራቸው ተመልከቱ። ሐዋርያት የተሰሎንቄ ምእመናን በምን አይነት ፍቅር እንዳፈቀራቸው ትመለከታላችሁ። እሺ አቲንክ ብዙ ሄድን፣ አቲንክ እዚህ ጋር እናቁም። መቀጠል ፈልጌ ነበር፣ ግን ብዙዎቻችሁ የደከማችሁ ይመስለኛል። የተማር ነው እንዳይጠፋብን ከቁጥር አንድ እስከ ስምንት ነው ዛሬ የተማር ነው፣ እስከ ቁጥር ስምንት ነው የተማር ነው። ከሚቀጥለው ማክሰኞ ከቁጥር ዘጠኝ ጀምሮ እግዚአብሔር እስከ ፈቀደልን ድረስ ብንችል እስከ ፍፃሜው ድረስ እንሄዳለን ምዕራፍ ሁለትን በሚቀጥለው ሳምንት እንጨርሳለን። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነው እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ፣ ምልጇ ከኔና ከእናንተ ጋር ይሁን። ይበቃናል። ዲያቆንዬ ከዚህ በኋላ ያለው መራግብር ያንተ ነው። እስኪ እህቶች አንድ ሦስት ቃለ ሕይወት ያሰማልን። መምህር ቃለ ሕይወት ያሰማልን። በእድሜ በጸጋ ይጠብቅልን። ከዚህም በላይ የምታገለግልበትን ጸጋውን ያብዛልን። የሐዋርያው የቅዱስ ጳውሎስ በረከት ረዴት አይለፍህ፣ በእኛ ላይም ጸንቶ ይኑር። እግዚአብሔር ያክብርልን። ስለዚህ እናመሰግናለን። አሜን አሜን። እግዚአብሔር አምላኬ አክብርልኝ። እግዚአብሔርን አመስግኑ። እሱ ስለፈቀደልን ነው የተማርነው። እግዚአብሔር አምላኬ የተመሰገነ ይሁን። ከዛ ባሻገር ማስታወቂያ ማስታወቂያ ይሰራ። አደራችሁን አደራ። ዲያቆን እየቀጥል እሺ። እስኪ ሁለት ሰው አጥራ አድርጉና እስኪ አሜን። መምህር በእውነት ቃለ ሕይወት ያሰማልን ቃለ ሕይወት ያሰማልን በእድሜ በጸጋ በጤና ይጠብቅልን፣ እንደዚህ እያስተማሩን እንደ ሐዋርያው ቅዱስ ጳውሎስ እየገሰጹን እኛም ወደፊት እንድንራመድ ያድርጉልን። መምህር እግዚአብሔር ይስጥልኝ። ከተፈቀደልኝ አንድ ሐዋርያዊ ተልኳለኝ በኋላ መጨረሻ እናገራለሁ። መጨረሻ ዛሬ ነው። አሜን ትንፈና እግዚአብሔር አምላክ ያክብርልኝ። ይህ መጨረሻ ነው። አሜን መምርዬ ቃሎችን ያሰማልን፣ ምሪ በጸጋ ይጠበቅልን። እኛ ደግሞ የሰማነውን ቃል እግዚአብሔር አምላክ በልቦናችን ሰለዳ ያሳድርብን። የአገልግሎት ዘመኖችን ያርዝምልን። ክፋይን ካብ አሜን አሜን። እናመሰግናለን። እንግዲህ እናንተ ቁጭ ብላችሁ በብዙ መስዋዕትነት እየተማራችሁ ያላችሁ፣ እንግዲህ የቃሉ በረከት ይድረሳችሁ። መስማት በብዙ በረከት ያሰጣል። ቃሉ ይባርከናል። ወደ ፍሬ ደግሞ ስንቀይረው ከቃሉ የሚገኘው በጎነት፣ ጽድቅ እንካፈላለን። እና በመስማታችን ብቻ እንባርካለን። ወደ ፍሬ ስንቀይረው ደግሞ ተስፋ የተነገረንን መንግስቱን፣ ስልኩን እናገኝበታለን። ወንጌል መስማት ቀላል አይደለም። በጣም ብዙ ፈተና፣ ብዙ ማይጠቅሙ ጆሮዎች ጠላት ወደ እኛ በማምጣት በብዙ ብዙዎችን ፈትኗል፣ ተሳክቶለታል። አሁን ብዙዎች በማይጠቅም በተለያየ አሉባልታ ላይ ግርግር ሲያደርጉ በጣም ሲታደፉ ስታዩ፣ እናንተ ደግሞ በዚህ መንገድ ለቃሉ ስታደሉ ስታዩ በጣም ትልቅ ተጋድሎ ትልቅ አሸናፊነት ነው። እና ይሄ በጣም እስከ መጨረሻ እንግዲህ በዚህ ነገር እንድጠነክሩ ሁልጊዜ እናሳስባለን። እንደ ትናንትና እና እንደ ዛሬው ማስታወቂያ ስሩ እና ሜንሽን አድርጉን ዮሐንስ መልእክትና ተሰሎንቄ ላይ ሁሉንም ማስታወቂያው ስታዩ፣ ሌሎቻችሁ ደግሞ ኮፒ ሊንክ ሪፖስት እና ማስታወቂያ ሰሩት። ልጆች ኮመንት ላይ እየገባችሁ በርቱ በሏቸው። አንዳንዴ ስክሮል ምና ማናረጋቸው ነገሮች ይኖራሉ። እንደ ሁሉንም ስክሮን አድርገን አንችልም። እንዲ አይነት ነገሮች ሲመጡ ፎሎ አድርገን ኮፒ ሊንክ አድርገን ሪፖስት አድርገን ኮመንት ላይ በርቱ ብላችሁ እናንተም ደግሞ ማስታወቂያ ለመስራት ሌላው ማስታወቂያ ስትሰሩ በዋናነት ሶስት ነጥቦችን አንሱ ብያለው። በመጀመሪያ ሰአትና የምንማረውን የትምህርት አይነት በደንብ ይገለጽ። የምንማረውን የትምህርት አይነትና ሰአቱን በደንብ ገለጹ። በሁለተኛ ደረጃ አካውንቱን ኮፒ ሊንክ እና ፎሎ እንዲያደርጉ ይህንን መልእክት አስተላልፈው። በተለይ እንደዚህ እነዚህ ነገሮችን አትርሱ። በማስታወቂያቸው ላይ አካውንቱን ፎሎ እንዲያደርጉ እና ኮፒሊንክ እንዲያደርጉ፣ የትምህርቱን አይነትና ሰአቱን ለይታቸው አስቀምጡልን። ዮሀንስ መልእክት የሚማሩ በዚህ በዚህ ሰአት፣ ተሰሎንቄ የሚማሩ በዚህ በዚህ ሰአት። ኤዲት ላይ ደግሞ ተጠበቡበት። የሰው እይታ ማድረግ በሚችል አይነት መልኩ ኤዲት ብታድርጉት በጣም የተሻለ ነው። ቀረ የምትሉት ነገር ካለ በሉ እና እንጨርስ። መልካም እሺ። እግዚአብሔር ያኮረልን ወንድማችን፣ እንሰራለን። ሁላችንም ከታችን ኮሜንት ላይ እያስቀመጡት ወንድሞችና ነገ ከትምህርት በኋላ አርብ ማለት ነው ግንቦት ስምንት እኔ ፕሮፋይል ላይ ያደረግኩት የቅዱስ ዑራኤል ቤተ ክርስቲያኑ ከተጀመረ አስር ዓመት በላይ ሆኖታል እና መማር ቤት የገቢ ማሰባሰቢያ ቤተ ክርስቲያኑ ለማስፈጸም ስለተዘጋጀ ሁላችሁም መታችሁ ትምህርት ስንጨርስ እንድትሳተፉ አደራ ለማለት ወዳለው እኔም ተልኬ ነው። የውን ለምሳሌ ትምህርት ሲኖር እዚህ ሌላ ቦታ እጄ እንደምናገረው ስላክም ግዴታ መወጣት ስላለብኝ ነው። መምህርም ከቻሉ ቢመጡ ደስ ይለኛል። እግዚአብሔር ያክብርልኝ። ከጠፋ ይቀርታል። ረ በፍጹም አላጠፋሽም። ትትን ላይ እግዚአብሔር አምላክ ይባርክሽ። እግዚአብሔር አምላክ ከዚህ በላይ የምታገለግበትን ጸጋውን አብዝቶ ይስጥሽ። ይቅርታ፣ እኔ ወደ ስራ እየሄድኩ ስለሆነ ነው ሰአቴ ስለደረሰብኝ፣ ያው ወደ ስራ እየሄድኩ ስለሆነ ነው። ለዛ ነው ዝም ያልኩት። በዚህ አጋጣሚ መምህር ክርስቶፈሮስ አብረውን እግዚአብሔር ቃል እዚህ የሚማሩ መምህራችን ናቸው የምንወዳቸው። እንደ አጋጣሚ ሆኖ ዛሬ መምጣት ስላልቻሉ ነው፣ የስራ ጉዳይ ገጥሟቸው ነው። በእርቱ ተማሩ፣ በሚቀጥለው እገኛለሁ ብለው መልእክት አስተላልፈዋል። እሱን ለማሳወቅ ነው። እህታችን ትትናም መልእክት አስተላልፋለች። ሁሉንም ተግባራዊ እንድታደርጉ ሁላችሁንም በክርስቶስ ፍቅር ጠይቃለሁ። ዲያቆንዬ፣ በቃ እኔ እጨርሻለሁ። ያው አንተ በጸሎት መራ፣ ግብራችንን እንዝጋለን። ወደ ስራ እየድኩ ነው። እሺ እንጨርስ። ያውትትና በሰራቸው መስታወቂያ አዛር በርከት ያሉ ላጤዎች መጥተዋል። ባለን ኢንፎርሜሽን መሰረትና በዚህ አጋጣሚ እናመሰግናለን። ትልቅ ጥበብ ነው እንዲህ አይነት ስለዚህ በርቱ፣ ጠንክሩ። ያው ከዚሁ አታጡ እናንተ ብቻ ጽኑ እና ከዚሁ አይጠፋም። በትትና ማስታወቂያ መሰረት እናፈላልጋለን ለማለት ያህል ነው። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ቤታችንን ፎሎ አድርጉ። ዩቲዩብም አውደ መረት ቲዩብ የሚል አለ። ያማንም ዩትብ ያ በቅርቡ ከሐዋርያት ስራ ጀምሮ በርከት ያሉ ቪዲዮዎች ይለቀቃሉ። ቀጣይ ዮሐንስ ራዕይ ከፊት ለፊት ይጠብቀናል። እነዚህ እነዚህ ነገሮችንም ስለምናገኝ ስለዚህ የክርስቶስ እስረኛ ብላችሁ ሰርች በማድረግ ታገኙታላችሁ። እነሱንም ሰብስክራይብ አድርጉ። እዚህ ያሉ የእህቶች ወንድሞቻችሁን ዩቲብ ያላቸውን ዩቲብ ቲክቶካቸውን ደግሞ ፎሎ አድርጉ። አውደ መረት ይብላል እዚሁ ሊንኩል ያለላችሁ ሰብስክራይብ አድርጉ። ቤቱም ፎሎ አድርጉ። እስካሁን ሰዓት ድረስ በነገሮች ሁሉ ሲያስተምረን ሲመክረን የነበረ ቅዱስ አባት እግዚአብሔር ስሙ የተመሰገነ ይሁን። የሰማነውን በልቦናችን ላይ ይጻፍልን፣ ለፍሬ ያደርግልን በዚህ እንደተሰበሰበን ነፃ በምታወጣ በሰማይ ባለች በኢየሩሳሌም ሁላችን ሊሰብስበን፣ የታሰሩትን ያስፈታልን፣ የሞቱትን ይማርልን፣ መንገድ የወጡትን እንጀራ ፍለጋ በሰላም በጤና በበረከት ወደ ሀገራቸው ይመልስልን፣ በወንድሞች መካከል ፍቅርን አንድነትን ያጽና፣ ሀገራችን ኢትዮጵያን ተዋህዶ ሃይማኖታችንን ይጠብቅልን። መድኃኔ ዓለም እንደየሳት አቆጣጠራችን ይዋልን ያሳድረን ያደረን በሰላም ያውለን በጤና ማጣት ባልጋ ቁራኛ በደዌ ዳኛ ተይዘው ያሉትን ሁሉ በቸርነቱ ይዳብስልን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስም ይቀደስ፣ መንግሥት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ሲሆን፣ የዕለት እንጀራችን ስጠን ዛሬ የበደላችንን ሁሉ ይቅር በለን እኛም የበደሉን ይቅር እንድንል አቤቱ ወደ ፈተና ማንጠግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። መቤታችን ቅድስት ድንግል ማርያም ሆይ በመላኩ በቅዱስ ገብርኤል ሰላምታ ሰላም ልሽ አለው። አሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ናች ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደዱ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ሁሉ ያስተሰርልን ዘንድ ለዘላለሙ አሜን። የአብ ጸጋ፣ የወልድ ፍቅር፣ የመንፈስ ቅዱስ አንድነት፣ የእመቤታችን የቅድስት ድንግል ማርያም ምልጃ፣ ለዚች ቅድስት ሃይማኖት ዋጋ የከፈሉ የቀደሙ የአባቶቻችን በረከት ከሁላችን ጋር ይሁን። ይቆየ አሜን። ሁላችሁንም እጅግ አድርገን እንወዳችኋለን። የእግዚአብሔር ጸጋ ከሁላችን ጋር ይሁን። ማስታወቂያ መስራት እንዳትረሱ። ቤቱን ኮፒ ሊንክም አድርጉ። ያን በማድረግ ሐዋርያዊ ተልኳችሁን ተወጡ። እንወዳችኋለን። የእግዚአብሔር ጸጋ የቅዱሳን አማላጅነት ከሁላችን ጋር ይሁን።